የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ሥጋዊ ሥራን ማዘውተር የማይገባ ስለ መሆኑ። ወንድሞቻችን፣ አሁንም በሥጋችን ሳለን በሥጋ ፈቃድ እንኖር ዘንድ አይገባም። እንደ ሥጋ ፍቃድ ብትኖሩ ትሞታላችሁ። ነገር ግን በመንፈሳዊ ሥራ የሥጋችሁን ፈቃድ ብትገሉ ለዘላለም በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚሠሩ ሁሉ የእግዚአብሔር ልጆች ናቸው። ዳግመኛም አባ አባት ብለን የምንጮኽበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁምና፣ እኛ የእግዚአብሔር ልጆች እንደሆንን ለልቦናችን ምስክሩ እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆንን ወራሾቹ ነን። የእግዚአብሔር ወራሾች ከሆንንም የክርስቶስ ወራሾቹ ነን። በመከራ ከመሰልነውም በክብር እንመስለዋለን። ነገር ግን የዚህ ዓለም መከራ ለእኛ ሊገለጥ ካለው ክብር ጋር እንደማይተካከል አስቡ። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞትና፣ የዐይን አምሮት፣ ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል ምኞቱም ያልፋል። የእግዚአብሔርን ፍቃድ የሚያደርግ ሰው ግን ለዘላለም ይኖራል። ልጆቼ ሆይ ይህች ሰዓት መጨረሻዋ ሰዓት ናት። ሐሳዊ መሲሕ እንደሚመጣ እንደሰማችሁ፣ ዛሬም ብዙዎች ሐሰተኞች መሲሖች ተነስተዋል ስለዚህም ሐሰተኞች መሲሖች ተነስተዋል ስለዚህም መጨረሻዋ ሰዓት እንደሆነች እናውቃለን። የሐዋርያት ሥራ እሽም አሰኛቸው። ሐዋርያትንም ጠርተው ገረፏቸው፣ እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገስጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ፣ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋል እና ሁልጊዜም ጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ ክርስቶስ እንደሆነ ማስተማርንና መስበክን አልተውም። የሉቃስ ወንጌል አንተ ታናሽ መንጋ አትፍራ አባታችሁ መንግሥቴን ሊሰጣችሁ ወዷልና ሀብታችሁን ሽጣችሁ ምጽዋት ስጡ ሌባ በማያገኝበት ነቀዝም በማያበላሽበት የማያረጅ ከረጢት የማያልቅ መዝገብ በሰማያት ለእናንተ አድርጉ መዝገባችሁ ካለበት ልባችሁ በዚያ ይኖራልና ስለ መትጋት ወገባችሁ የታጠቀ መብራታችሁም የበራ ይሁን እናንተም። በመጣና በር በመታ ጊዜ ወዲያው ይከፍቱለት ዘንድ ከሰርግ እስኪመለስ ጌታቸውን እንደሚጠብቁ ሰዎች ሁኑ። ጌታቸው በመጣ ጊዜ እንዲህ ሲያደርጉና ሲተጉ የሚያገኛቸው አገልጋዮች ብፁዓን ናቸው። እውነት እላችኋለሁ፣ ወገቡን ታጥቆ በማዕድ ያስቀምጣቸዋል፣ እየተመላለሰም ሚያገለግላቸዋል። ከሌሊቱ በሁለተኛው ወይም በሦስተኛው ክፍል ቢመጣና እንዲሁ ቢያገኛቸው እነዚህ አገልጋዮች ብፁዓን ናቸው። ነገር ግን ይህን እወቁ። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ተግቶ በጠበቀ ቤቱንም እንዲቈፍሩት ባልፈቀደ ነበር። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።